ጉር ጉር ጉር ጉር ጉር ሊንጋራ ጂ ነው ወደ ሰመልሽ የመጣው። እንግዲህ የእኔ ነገር አያስችለኝም ስራ አለብኝና እንዳልኩ ምን እንዳለ ሰማችሁ። እኔ አንቺን እወዳለሁ አንቺ ደግሞ እሷን ተወችዋለች እሱ ደግሞ እሷን ይወዳታል። ህይወት እንዲህ ናት። የምንወደውን ስናሳደድ የምንወደውን እናጣለን። ሰብስክራይብ አድርጉኝ። የወሬ ጥማት እንግዲህ የእሷን ነገር አይቼ እንግዲህ ቁጭ ብዬ ስራ አልሰራም እና እንዳልክ እንዲህ ያለ በሰሌ ደግሞ አዲስ አበባ ገብተዋል። አዲስ አበባ ገብተዋል። ወይዬ፣ ወይዬ፣ ወይዬ ትላለች። ወይ ፈጣሪ፣ ወይ ፈጣሪ፣ እንደው ከዚህ መጋኛ ገላግሏት ወደዚህ አምጣት። አሚን በሉ። እና ውዶቼ የምር ደስ ብሎኛል። አዲስ አበባ ገብተዋል። እና በጥሩ ነገር ይመጣሉ ብዬ አስባለሁ። ምክንያቱም ያብን ታግዘነዋል፣ ታግዘነዋል። ከዚህ በላይ መጓዝ አንችልም። ከዚህ በላይ አስተካከል ማለት አንችልም። ደግሞናል፣ ቋቅ ብሎናል። ስለዚህ ሄሊዬ ድምፃችን ይሰማ። ወደ ንጉሱ፣ ወደ ቀዳማዩ፣ ወደ ሸጋው እንዳልክ መመለስ አለብሽ። እናም ደግሞ እኛም በጣም ናፍቆናል። ምንድን ነው ያናፈቀን? መተቃቀፋችሁ ወይ መተቃቀፋችሁ! ወይወይወይወይወይወይ! እኔ እናንተ መተቃቀፍ ሳይቀጥታ ወደ ባሌ ነው የምደውለው። እና ዶቼ ድምፃችን መሰማት አለበት። ሄሉ ወደ እንዳልክ መመለስ አለበት አይደለ? አው መመለስ አለባት። በቃ ተፀፅቷል እንዳልክ። አንቺ እንዳልክን እኮ አንዴ መች ይቅርታልሽ፣ አንዴም ይቅርታልሽ። ምሄልዬ፣ ቆንጆ፣ የኔ ስማርት አሁን ተሰሚናለሽ ብዬ አስባለሁ። ስለዚህ ወደ እን እንዳልክ ወየ ወየ፣ ሰዎች ይበጣሉ እያልኩኝ አይ ለዚህ ስራሽን እንሰጥሻለን፣ እንደቆ ስራ እያለብኝ ማጣፍተው እና ደሞ ልጅ ብሎኛል እንዳልክ ስለመጣ እና፣ ውዶቼ ማሮቼ ድምጻችን መሰማት አለበት። ወደ ሸበለው እንዳልክ መመለስ አለበት። አ መመለስ አለበት። ወይ ወይ እንዳልክ አዲስ አበባ ገብቷል። እንዳልክ ያሁን ጸባይ አስተካክል። ፈጣሪ እንደው እንደው ጸሎቴን ሰምቶ ወደ አንተ በመለስ። አዎ እኔ እንዳልክ ከእንዳልክ ጋር እንድትሆን ነው የምፈልገው። ምክንያቱም እንዳልክ እኮ ክብር ይሰጣታል የምሬን ነው የምላችሁ። ትንሽ እንደው ያን ሰዓት ጉራ ጉራ አለው እሷ ኦቨር፣ የሷ ፍቅር ኦቨር ስለታየ እሱ ትንሽ ተንጠባረረንብን እንጂ፣ በፊት በዛ በዛ ነገር እንጠለዋለን እንጂ ክብር እኮ ይሰጣታል። መጥፎ ነገር አያሳያትም። ለሴት ልጅ ሪስፔክት አለው።

ወይኔ እሱ ከነ ማንነቱን የቀረባት ያ አብቋት መስሎ አስመስሎ ጥሩ አፍቃሪ መስሎ ነው የቀረባት። ጥሩ አፍቃሪ መስሎ ማለት ነው እና ውስጡ አስገብቶ የሰራላት ነው። ስለዚህ እኔ ከእንዳልጋ ጋር እንድትመለስ እፈልጋለሁ። አዎ ነው ማለት እኔ የእንዳልክ ከእንዳልክ ጋር ያላት ደስታ ያን ቪዲዮ ኮዝም ቢያ አንዳንድ አልፍ አልፍ ያለ ወይኔ ፍቅራቸው፣ ወይኔ መጠቃቀፋቸው፣ መጠቃቀፍ ድሮት ሲመኛ ጂጂ ላይቭ ላይ ቲክቶክ ስትገባ ገባ። ስለ እሱ የምናወራው ነገር የምሬን ነው የምላችሁ። እና ወዶቼ ማሮቼ፣ እና አዲስ አበባ ገብተዋል እንዳልክ። ፈጣሪ ጸልዩ፣ ጸልዩ ለሄልዬ፣ ጸልዩላት። የሆነማ መተት አስነክቷታል። አዎ። እና ሉልዬ፣ የኔ ቆንጆ፣ የኔ ሸበላ፣ የሄሉዬን መከታ፣ መከታ ማለት ነው። እንዴት አድርጌ ቦይት ዳይቪዝ እንደማውራ ብስ ብታዩን ትስቃላችሁ። እና ትልብቄ ነው እና የልዬ መከታ ልውልዬ ብሊዝ ብሊዝ ብሊዝ ከእንዳልኬ ጋር ማስታረቅ አለብን። አዎ ማስታረቅ አለብን። አንተ ትክክለኛ ሰው እውነት ለእሷ ይገባታል እንዳልክ ብለህ ካሰብክ ማለት ነው። እርግጠኛ ላይ እንዳልክ ነው የሚመጥናት። ስለዚህ ሄሉዬን ከእንዳልክ ጋር ልውሌ ልውሌ ማስታረቅ አለብን። አዎ ማስታረቅ አለብን። ምክንያቱም አንተ ራሱ ኡነት ለሳ ስሜት ካለ ይሄን ነገር ማረግ አለብን። አንተ ራሱ ስሜት ካለህ ማለት ነው ነገርኩ ገላል ማለት ስለዚህ ውዶቼ፣ ማሮቼ መታረቅ አለባቸው አይደለ? የኔ ውዶች መታረቅ አለባቸው፣ ወደ ራሳቸው መመለስ አለባቸው። እኛ እናንተ ያንን ነገር በውስጥ ነው ጨርሳችሁ የመጣችሁት። አንቺ መተሽ ተለያይተናል ብቻ ነው እንጂ አልሹ ምን በምን ደረጃ እንደተገናኛችሁ የምናውቅ ነገር የለ፣ በወሬ ወሬ ነው የሰማነው። ስለዚህ ለእንዳልክ አንድ እድል መስጠት አለብሽ። አዎ አንድ እድል አዲስ አበባ ገብቷል ሄሉዬን ብሎ እና አንድ እድል መስጠት አለብሽ ለሱ። በቃ እኛ መተቃቀፋችሁ እንዱ ተቃቀፉና ተለያዩ አለቀ። ያኔ ስትተቃቀፉ ማለት ነው ልብሽ ቀጥ ነው የሚለው ያብን ከውስጥሽ ሙሉ ለሙሉ ነው የምታወጭ ብዬ ነው የማስበው። ሄልየን ቆንጆ እንዳልክ አዲስ አበባ ገብቷል። ስለዚህ ስለዚህ ማለት ነው ወድራሽ ተመለሽ ወይ እንዴ፣ አሳዘነኝ ብራ አሳዘነኝ። እኔ አንቺን ወድሻል፣ አንቺ ደግሞ እሱን ተወጀዋለሽ። እውነት እኮ ነው፣ እውነት እኮ ነው። ቪዲዮቿን እያየ ነው ወይኔ ወይኔ፣ ቪዲዮቿን እያየ ተቃጠለ፣ ነው ቪዲዮቿን እያየ ተቃጠለ። እንዳልክ፣ የእኔ ሸበላ፣ የእኔ እስማርት፣ ወይኔ የሄሉ የሄሉ ንጉስ፣ አንተ እኮ የሄሉ ንጉስ ነህ። በቃ ከእሷ ጋር ስትሆን ያለክ ውበት እሷ ደግሞ ከአንተ ጋር ስትሆን ይሄ እኮ በቃ በአንተ ነው የደመቀችው። በአንተ ነው በቃ ሴትነቷ ሁሉ። በቤት በብር በራንኳ በእርግጫዋ ነበር የምትታወቀው ሄሉ ገኔ እና በቃ እኔስ እንደዛ ምንድን ነው ታውቃላችሁ። በቃ ያብን ማለት ነው ተው፣ ወደ ራስ ተመለስ፣ ይቅርታዋን ተቀበል፣ ተቀበል፣ ተቀበል፣ ተቀበል ብለንዋል። እምቢ ብሏል፣ አሻፈረኝ ብሏል፣ አልፈልግም ብሏል። ምክንያቱም እሱ ሆን ብሎ ስለቀረባ ማለት እውነት ከሱ ፍቅር ከሷ ፍቅር ቢኖረው ያሉ ይቅርታውን ይቀበል ነበር። ሰው እኮ ከዚህ የበለጠ አድርጎ በቃ ለፍቅር ስል ይቅርታ ያደርጋል አደለም? ስለዚህ አንቺም ደግሞ እኛ ሴቶች ማለት ነው የምንወደውን የምናፈቅረውን ሳይሆን እኛ ሴቶች ለኛ ሚገባ የሚያፈቅረንን የሚወደንን ነው። ስለዚህ ሄሉ የአስቢበት የሚያፈቅርሽን አግቢ፣ የሚያፈቅርሽን ጋር ሁኚ። ምክንያቱም አንቺ ራሱ ብታዩ በእሱ እንክብካቤ በእሱ ፍቅር ማለት ነው ከሱ ጋር መቀጠል ትችያለሽ። ምክንያቱም ፍቅሩን አይተሽ ክብሩን አውቀሽ አንቺ ራሱ ለሱ ቦታ አይኖርሻል። ስለዚህ ያሳለፋችሁትን ነገር የበፊቱን ነገር ረስታችሁ በንጹ እንደ አዲስ እንድትመጡ ነው ብላችሁ እባካችሁ ሼር አርጉልኝ፣ ለሄዱ ሼር አርጉልኝ። ሳላብድ ሳላብድ ማለት ነው። ሼር አርጉልኝ። እንዳልክ የኔ ቆንጆ አይዞህ። እኛ ሺህ ጊዜ ነው የምጸልይ፣ ሺህ ጊዜ። ምክንያቱም ማለት ነው እኛ ያብን ማለት ነው ያብን ማለት ነው ለምነነዋል፣ ተው ብለነዋል ማለት አልሰማ ብሎናል። ስለዚህ ላንተ ነው የምትገባው። አለቀ ለአንተ ስለዚህ። እኔ ውዶች፣ የኔ ማሮች፣ ወይኔ ነይ ወይ ነይ ወይ ነይ ወይ እንዳልክ አዲስ አበባ ገባ። ግን ይገናኛሉ አይደለ? አዎ፣ መገናኘትማ አለባቸው፣ ማውራት አለባቸው። ሄሊዬ፣ ወደ ራስሽ ተመለሺ። የድሮ ማነጥ ስለዚህ መተቃቀፍ አለባቸው። በቃ እናንተ ተተቃቀፋችሁ ማለት ነው፣ ያን ሁሉ ረስታችሁ ወደ ፍቅር ነው የምትገቡት ብዬ ነው ማስበው እና ውዶቼ፣ ማሮቼ በጣም ነው የምወዳችሁ ቅድም እያወሩን ሳልጨርስ መሰለኝ የለቀቁት እና በጣም ነው የምወዳችሁ። በጣም ተናፍቁኝ አላችሁ። ሰብስክራይብ ለምታረጉ፣ ላይክ ለምታረጉ፣ ለምታበረታቱን፣ አይዞሽ በርቺ ለምትሉኝ በጣም ቲንክ ሶ ማች። የእኔ ሁሉ ነገሮች በጣም ነው ነበር በጣም ነው። ችግራቸው ይበዛል። ይህም ብሬን ነው የምወዳቸው፣ ሐሳባቸውን፣ ኮመንታቸውን እያየው ነው። እኔም ደግሞ ተመልሼ የምመጣው በጣም ወዷቸዋለሁ፣ ባይ። እኔ ደስ ያለኝ ምክንያት እንዳልክ አዲስ አበባ በመግባቱ በቃ ምክንያቱም መገናኘት አለባቸው፣ ያ ፍቅራቸው መመለስ አለባቸው፣ ያ በጣም ጠግበዋል። ስለጠገበ ከለስ የእሱ ነገር መዘጋት አለበት አይደለም፣ ውዶቼ? እንደዚያ ነው ወዳቸዋለሁ፣ ባይ።